አሜሪካ ከኢራን ወጥረት በፍጥነት መርገቡ ምስጥር። ዶናልድ ትራምፕ አሜሪካን እንደገና ታላቅ ለማድረግ ከመፈለግ ወደ ኢራን እንደገና ታላቅ ለማድረግ ለምን ሄዱ? መጀመሪያ ከአሜሪካ ወደ ኢራን መምጣት ይቻላል። መሬት ላይ ያለውን እውነት መገመት ከባድ አይደለም። የቀዝቃዛው ጦርነት ጊዜ ምናልባትም በታሪክ ውስጥ እጅግ ልዩ የሆነው በኳታር እና በኢራን መካከል በነበረው የአየር ጦርነት አብክቷል። ውጥረቱ በፍጥነት ለምን ጨመረ? ከፔንታጎን የደህንነት ክንፍ ሾልከው የወጡ ሰነዶች አሜሪካ በናታንዝ እና ፎርድ ላይ ያደረሰችው ጥቃት ምንም አይነት ጉዳት አለማድረሱን አረጋግጧል። የሲአይኤ ዳይሬክተር ሚሳኤሎቹ ክፉኛ ተጎድተዋል ብለዋል። ለምንድነው ትራምፕ የኢራንን ጥቃት ከሂሮሺማ እና ናጋሳኪ የአቶሚክ ቦምብ ፍንዳታ ጋር ያነጻጸሩት? ሪፐብሊካኖች ስለ ዓለም ምን ያስባሉ? የኢራን የኒውክሌር መርሃ ግብር ሙሉ በሙሉ የተደመሰሰ ለማስመሰል ፈለጉ። ኢራን፣ አሜሪካ፣ ኳታር እና እስራኤል ዲፕሎማሲያዊ እና እስኪ የሰላም ሀሳቦች እና የአንድ ቀን ጦርነት ሆነዋል። የአሜሪካው የደህንነት እና የስለላ ድርጅት ሲአይኤ በኢራን የኒውክሌር ጣቢያዎች ላይ ያደረሰችው ጥቃት አብዛኞቹን የኒውክሌር መስሪያ ቤቶችን እንዳወደመና ና የኢራን ከወጣው ሰነድ በኋላ መረጃ ሲያካፍል ቆይተዋል። ጆን ራትክሊፍ አይቶላዎች የኒውክሌር ጦር መሳሪያ ፕሮግራሞቻቸውን ማቆሙን በግልጽ ባይናገሩም ቦታዎቹ መውደማቸውን አለም ያውቃል። ጥያቄው ለምንድነው? በዳይሬክተር ጆን ራትክሊፍ የሚመራው ሲአይ ሚኒስትራዊ ሰነዶችን ለመገናኛ ብዙሀን ያጋለጠው የፕሬዚዳንት ትራምፕ የፔንታጎን ኃላፊክተር ቴይለር እንዲሁም የፕሬስ ተረፍ ምስራቅ ልዩ መልእክተኛ እና የኢራን የኒውክሌር ስምምነት ኃላፊ ስቴድ ኮድ እና የሀገሪቱ የብሔራዊ መረጃ ዳይሬክተር ቱርሲ ጋባ በጉዳዩ ላይ ከሞላ ጎደል የአዋጅ ሆነዋል። ከጥቂት ጊዜ በፊት የአሜሪካ ጦር በፎርዶ አካባቢ በሦስት ቁልፍ የኢራን አገዛዝ የኒውክሌር ቦታዎች ላይ ጥቃት ሰነዘረ። እነዚህን ሁሉም ያውቃል። ለዓመታት አጥፊ ድርጅቶች ግባችን የኢራንን የኒውክሌር ጦር መሳሪያ አቅም እና የኒውክሌር ስጋትን ማቆም ነው። ምንም እንኳን ዘላቂነት የሌለው የተኩስ አቁም ተብሎ የሚጠራው የቴርናቪ ኢላማ እስከምን ድረስ ይሄዳል ለማለት አስቸጋሪ ቢሆንም በአሜሪካ ፖለቲከኞች እና በሪፐብሊካኖች እና በዲሞክራቶች መካከል ያለው የመረጃ ልዩነት በኢራን ላይ የሚደርሰውን ጥቃት ከተለያየ አቅጣጫ መካፈሉ ዲንጉሪያ ቀን ሊፈነዳ የሚችል ቦምብ እየገነቡ ይመስላል። ትራምፕ በኔዘርላንድስ በተካሄደው የኔቶ የመሪዎች ጉባኤ ላይ የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ኔቶ አትፍተዋል ና በሚቀጥለው ሳምንት ከኢራን ጋር እንደሚደራደሩ የገለጹት የግራ ክንፍ እና የግራ ክንፍ መካከለኛ መደብ አሁን ግራና ቀኝ እያዩ እየተመላለሱ እንደሚገኙ በተለይ ለትራንስተነተክ እንጂ ጆን ራትክሊፍ በታሪክ ሀቀኛ ከሆንን እና መረጃውን ከትክክለኛ ምንጮች እና ዘዴዎች ካገኘን እናጠፋቸዋለን የሚል ሀሳብ ሰጥተዋል። የኢራንን የኒውክሌር ጦር መሳሪያ አቅም ከስድስት ወር በላይ ባይመልሱም እንደተባለው ለአስር ዓመታት ያህል ባይሆንም አገሮቹ በእርግጠኝነት የመረጃ ጦርነት ውስጥ መግባታቸውን የሚገልጸው መረጃ ትክክለኛ ስጋት ነው። ሶስት ቁልፍ የኢራን የኒውክሌር ፋሲሊቲዎች በአንድ መቶ ሀያ አምስት ተዋጊ ጄቶች ወይም አውሮፕላኖች በስለላ ሰርጓጅ መርከቦች ቦምብ አፖልሽነ ልተል ጉዳቱ በቀላሉ ከተመዘገበ የኢራን ኃይል በዓለም አቀፍ መድረክ በተለይም በሩሲያ ያለው ምልከታ ያነሰ እንዳይሆን በመስጋት ወታደራዊ ጠቀሜታውን ለማሳደግ የተደረገ ሙከራ መሆኑ ትኩረት የሚስብ ነው። በሌላ በኩል ሰባት አደገኛ ሚሳኤሎች 61 ሜትሮች ሳይፈነዱ ወደ መሬት ዘልቀው የገቡ 14 ቦምቦች በአንድ ቦታ ፈንድተው የዋይት ሀውስ ፔስ እየተወያዩ ነው። ፎርዶ ከ80 እስከ 90 ሜትር ከመሬት በታች የተገነባ አደገኛ ቦታ ነው እና አሁንም ጥቅም ላይ የዋለው የዩራኒየም ክምችት አልተነካም። ጥቃቱ የተፈጸመው በቁልፍ ውስጥ ነው። አሁን ያለው የፖለቲካ ሂደት በተለይም በኒውክሌር ፋሲሊቲዎች ጉዳይ ላይ ስለ ሴንተር ኃይል አይደለም። መወገድ የነበረበት ነገር ሁሉ መወገዱን ለዓለም እየነገረ ነው። አሁን ያለው የፖለቲካ ሂደት በተለይም ለኔቶ እና ለህብረቱ ታላቋን ኢራን መመለስ ነው በአሜሪካ በኩል ነው። ከ1979 በፊት ዋሽንግተን የነበራት ታላቋ ኢራን ጉዳዩን ያለምንም ማመንታት ፈተውታል። አሜሪካ 18 የጸጥታ ኤጀንሲዎች እንዳሏት ቢታወቅም ሚስጥራዊ መረጃዎችን የሚያወጡት በተቋቋሙት አላማቸው እና በባለሙያዎቻቸው እንደሆነ ግልጽ ነው። ሆኖም የቴህራን ጉዳይ የሀጋይ እንደሆናል በቦታዎች ላይ ጉዳ ቢገለጽም የኢራን ውጭ ጉዳይ ሚኒስቴር ብዙ ማብራሪያ ያልሰጠ ሲሆን በኒውክሌር ተቋሞቻችን ላይ ከፍተኛ ጉዳት መድረሱንም ተሰምቷል። ለዶናልድ ትራምፕ ኢራን የዳበረች መሆኗን ዓለም እንዲረዳ የሚፈልግበት ምክንያት አለ ወይ የሚል ጥያቄ የተነሳ ነው። በአሜሪካ በኩል ነው። ከ1979 በፊት ዋሽንግተን የነበራት ታላቋ ኢራን ጉዳዩን ያለምንም አመንታት ፈተውታል። አሜሪካ 18 የጸጥታ ኤጀንሲዎች እንዳሏት ቢታወቅም ሚስጥራዊ መረጃዎችን የሚያወጡት በተቋቋሙት አላማቸው እና በባለሙያዎቻቸው እንደሆነ ግልጽ ነው። ሆኖም የቴህራን ጉዳይ የሀጋይ እንደሆናል በቦታዎች ላይ ጉዳ ቢገለጽም የኢራን ውጭ ጉዳይ ሚኒስቴር ብዙ ማብራሪያ ያልሰጠ ሲሆን በኒውክሌር ተቋሞቻችን ላይ ከፍተኛ ጉዳት መድረሱንም ተሰምቷል። ዶናልድ ትራምፕ ኢራን የኒውክሌር ጦር መሳሪያ መስራቷን አለም እንዲገነዘብ የሚፈልጉበት ምክንያት አለወይ የሚል ጥያቄ የተነሳ ነው። በእርግጥም አደገኛ ጉዳዮች እንዳሉ ይነገራል። የፕሬዚዳንቱን የስልጣን ዘመን ወርቃማ ብሎ ለመሰባሰብ ረብ በስምምነት ወይም በሌላ መንገድ የኒውክሌር ጦር መሳሪያ ማግኘት ከቻለ በዩናይትድ ስቴትስ እርዳታ እንደሚሆን እና አዲስ መንገድ እየከፈተች ነው ተብሏል። ትራምፕ ጉዳዩን በ1945 በናሶ ላይ ከደረሰው የአቶሚክ ቦምብ ጥቃት ጋር ለማያያዝ እየሞከረ ነው። ስለዚህም ጠቅላይ መሪው አያቶላ አሊ ካሜኒ እስራኤልን እንዳሸነፈ በግል በእች ገጻቸው ላይ ካካፈሉ በኋላ ታይ ኃይሎች በፈለጉት እሳት በፈለጉት ቦታ ማጥቃት መቻላቸው ነው። በተመሳሳይ የአሜሪካ ጦር ሰፈሮች ከሰራዊታችን ጋር ጥቃት ቢሰነዘርባቸው እኒህ የምለው በኢራን ላይ ከባድ ጥቃት ለመሰንዘር ከፈለጉ የኒውክሌር ጦር መሳሪያን አሸንፈና ለአያቶላህ አሊ ካሜኒ የሰጡት መግለጫ ይህ በብዙዎች ዘንድም አከራካሪ መሆኑን እና የእስራኤል እና የኢራን ጥረት ማወሰዝ ውትንግል የ86 ዓመቱ ጠቅላይ መሪ አያቶላ አሊ ካሜኒ በተኩስ አቁም ወቅት መግለጫ ለመስጠት ተገደዋል። በተጨማሪም ኢራናውያን ስላሸነፉበት ድል እንኳን ደስ አላችሁ ብሏል። አያቶላ አሊ ካሚኒ ባደረጉት የድል ንግግር ኢራን በብዙ ጉዳዮች ላይ ጠንካራ ሆና እንደምትቀጥል ግልጽ ለማድረግ ሞክረዋል። አያቶላ ህዝባውም ስሜት ንህዝቦም እንዲህ አይነቱ ውጤት በጠቅላይ ሚኒስትር ኔምሶር ላይ ተጨማሪ ጫና ሊፈጥር ይችላል። ነገር ግን የፖለቲካ ሁኔታው እንደ በፊቱ ውስብስብ ሆኖ ሊቆይ ይችላል። አያቶላህ አሊ ካሚኒ ኢራናውያን በድል አድራጊነታቸው እንኳን ደስ አላችሁ ከማለት በተጨማሪ አሁን ያለው የፖለቲካ ሁኔታ እንደሚቀየር ግልጽ ለማድረግ ሞክረዋል። ከተደበቁበት መውጣታቸው የሚነገርላቸው አያቶላህ አሊ ካሚኔ የአሜሪካ ጦር ሰፈር ማጥቃት ትልቅ ነገር ቢሆንም ከጦርነቱ በኋላ ለመጀመሪያ ጊዜ በቴሌቪዥን የተላለፈ ንግር አድርገዋል። ኢራን ያመ የሚገኘው የአሜሪካ ጦር ሰፈር በሚሳይል ጥቃት ደርሶበታል። የኢራን ጦር በአየር ኃይል ጦር ሰፈር ላይ ከፍተኛ ጉዳት አድርሷል። በኒውክሌር ጣቢያችን ላይ ያደረሱትን ጥቃት እያጋነኑ የነበሩት በወታደ ወታደራዊ ጣቢያቸው ላይ በደረሰው ጥቃት ውድቅ ተደርገዋል። እርግጥ ነው የቀደሙት ሀሳቦቻቸውም ይታወሳሉ። ያም ሆነ ይህ የዶናልድ ትራምፕ ቃት ሆነ በያ ላይ ምንም አይነት ጉዳት አላደረሰም። ትራምፕ ይህን ያደረጉት ራሱን ለማሳየት ነው ያሉት ሲሆን በኒውክሌር ቦታዎች ላይ ለተፈጠረው ነገር ሌላ ማብራሪያ የለም ጥቃቱ ብዙም የሚያስቆጭ አይደለም ብለዋል። የኢራን ጦር ወደ እስራኤላውያን የአየር መከላከያ ስርዓቶች ዘልቆ በመግባት ሊያጠቃቸው እንደሚችልም ጠቁመዋል። ሁኔታው እንደ ድል ቢገለጽም አሁን ያለው የፖለቲካውን ተራክ የመውጣት ብቃቷን የሚያሳይ ነው ተብሏል። ስለተመለከቱ እናመሰግናለን። ለዝማኔዎች ወዲያ ታያች ዜና እና ስፖርት ሳብስክራይብ ያድርጉ።